ሰውን ሰው አያውቅም፣ መሬትና ቤት ይለያል። ወርቅ ቅን ግራሙም አይቀንስም። ወርቅ ወርቅ ነው በቃ፣ ኳሊቲው አይቀንስ፣ ምኑን አይቀንስ። ስለዚህ ውዶቼ፣ ይሄን የመሳሰሉ ወርቆች እኔ የአብስራ ወርቅ ቤት ነው ያለሁት። እኔ ደንበኛዬ ናት፣ ሰው አሁንም ገጥሞኝ ነው። የጆሮ እቺን የመሰለች የምታምር ወርቅ፣ ዛሬ ልደቴ ነው። ወርቅ ሀያ ሦስት ሺህ ብር ገብቷል።

እናንተ ያኔ ወርቅ ገዝታችሁ ቢሆን ላካሌ ላካ በርዝ ነው ልብስ ንግዛ ከሽካ ምናምን እያላችሁ የምትቀባጥሩና ለሰልባጅ ልብሳችሁን አረብ ሀገር ቁጭ ብላችሁ አምስት ስድስት ሺህ ፎን ቁምሳጥን የምታጨናንቁ በሙሉ ወርቅ ግዙ። ሺህ እዚያውን ሲቸግራችሁ ወርቅ አምጥታችሁ ስትሸጡ በመቶ ሺህ ቤት ነው የምትሸጡ አንድ የጣት ቀለበት መቶ ሺህ ብር ነው የሚሸጠው እዚህ። ጋይስ ምን ለማለት ፈልጌ ነው? እኔ ምክር አዘል እንጂ ቁጣ አይደለም። ብዙ ጊዜ እኔ ምክሮቼ እንደ ቁጣ የምትወስዱ ልጆች አላቸው። ወርቅ ሁለት ግራም ወርቅ ካላስ ሰብስቡ። አምስት መቶ ብር የሆነ ልደት፣ የሆነ ነገር ለአረቦች ተውላቸው። እንደዚህ አይነት መሄጃ ምናምን ምናምን ምናምን ከሽካው ምናምን ለአረቦቹ ተውላቸው። እናንተ ምን ቤት ናችሁ? በቃ ስለዚህ ወርቅ እየገዛችሁ ሰብስቡ። አንድ ግራም አምስት መቶ ሪያል ነው። ግዙ። አሁንም ግዙ ግዙ። ውድ ነው ብላችሁ እንዳትተው። እንትት በየቦታ ማፋ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁት ተመልካቾች ሰላም ናችሁ ወይ? ከንግ አልሐምዱሊላሂ። በቻነል ሐዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ ዛሬ እንግዲህ በየትኛውም የስጌት አለም ያላችሁ የመደም ቅመሞች ለእናንተ የሚጠቅማችሁ ቪዲዮ ነው። በሳዑዲ አረቢያ፣ በዱባይ፣ በኳተር፣ በኩዌት ያላችሁ ስደተኞች ማለት ነው። እንግዲህ እንደያችሁት የተንቢ ቲዩብ ታቃላችሁ። ከስደት የተመለሰች የታችነ አብዛኛውን ጊዜ የአረብ ሀገርን ሴቶች የሚመክሩት ከስደት የተመልሱ ናቸው። አረብ ሀገር ያሉት ሴቶች ሀገር ምን ይዞ ቢገቡ ይጠቅማችኋል፣ ምን ይዛችሁ ብትመጡ ሀገር ላይ ተጠቃሚ ትሆናላችሁ የሚለውን ነገር የሚያስተምሩን የሚያስረዱን ከስደት የተመለሱ እህቶቻችን ናቸውና እንግዲህ የየተንቢት ዩብ ኢትዮጵያ ላይ ያለውን የወርቁ ዋጋ አነግራችኋለች አሁን ላይ ማለት ነው። እኔ ደግሞ እንግዲህ ሳኡዲ ላይ ያለውን የወርቁ ዋጋ አነግራችኋለሁ በዝርዝር 2025 ኦክቶበር 19 ነው ዛሬ። እንግዲህ ሳኡዲ ላይ የወርቁ ዋጋ አሁን የምነግራችሁ ከደሪባ ከመስናአ ከምናምን ውጭ ነው። ይሄ ደሪባ በየመስና አምናምን ሲጀመር እነግራችኋለሁ። ወደ መጨረሻ አንድ ግራም ወርቅ ስንት ሪያል እንደሚገዛ እንደምታዩት እንግዲህ የመጀመሪያው ዝርዝር ኤያር 24 ካራንት ማለት ነው። 513 ብር ከ31 ሃላላ የሳኡዲ ሪያል። 21 ካራንት ባህሬን ወርቅ 470 ከ53 ሃላላ። 21 ካራንት ወርቅ 449 ከ15 ሃላላ ኤ አር ተማንያ ጣሽ ማለትም 18 ካራት ወርቅ 384 ከ98 ሃላላ። ይህ የምታዩት እንግዲህ የወርቁ ዋጋ ከመስናአና ከደሪባ ውጭ ነው። አሁን ላይ የወርቅን ዋጋ በጣም እንዲጨምር ያደረገው ነገር የደሪባ የመስናአ ሶስተኛ ነገር ደግሞ የመሀል ተብሎ ተጨምሮበታል። የመሀል እንግዲህ የወርቅ ቤቶች የኪራይ የኪራይ ማለት ነው ገብቷችኋል። መሀል ማለት ሱብሃንአላህ። እና የመሀልም ተጨምሯል። አሁን ላይ እስከ ዛሬ የመስንአ እና የመስንአ ማለት ይሄ ወርቁ የሚመረትበት ማለት ነው። ደሪባ ማለት ደግሞ እንደ ግብር ነገር ነው። የመቶ ብር ዕቃ ስትገዙ 15 ሪያል ደሪባ አለው። ገብቷችኋል? የምላችሁ ይመላችሁ። የአንድ ሺህ ብር ዕቃ ስትገዙ አሁን የአንድ ሺህ ሪያል ዕቃ ስትገዙ ከአንድ ሺህ ሪያል አስቡት ከመቶ ብር 15 ሪያል ነው እንግዲህ፣ ጀምሩት ስንት ደሪባን እንደሚመጣና የወርቅን ዋጋ እየጨመረ ማንኛውንም ዕቃ ዋጋ እየጨመረ ያለ ነገር ኖር አሁን ላይ ደሪባ ነው። እንዳያችሁት እንግዲህ ከሶስት ወር ከአራት ወር በፊት በሳዑዲ አረቢያ ወርቅ እስከ 370 380 ነበር። አሁን ላይ ግን አንድ ግራም ባህሬን ወርቅ አንድ ግራም የሩሃዲ ዋሽሪን የባህሬን ወርቅ በሳዑዲ ሂሳብ አሁን ካልኳችሁ ነገሮች ጋር ሲደማመሩ 520 530 ሪያል ገብቷል ማለት ነው። ገብታችኋል የምላችሁ የደሪባ የመስናአ የማሀል ሲባል አንድ ግራም ወርቅ 520 ሪያል 530 ሪያል ገብቷል። ወገን እውነት ነው። ብር ካላችሁ ጭራሽ ብር እንደታስቀምጡ ብር ሳኡዲ ላይ ስራም ማተሰሩበት ከሆነ ቦርሳችሁ አጭቃችሁ ብር የምታስቀምጡ ከሆነ በጣም ከሳሪ ናቸው። እናንተ ወርቅ ግዙበት። ስትፈልጉ ሄዳችሁ መሸጥ ትችላላችሁ። ታትርፋላችሁ እንጂ አታከስሩም። ገብቷችኋል። ስራ ላይ ከሆናችሁ ደግሞ አይታወቅም። ብር ከምታስቀምጡ ወርቃችሁን ገዝታችሁ አስቀምጣችሁ፣ እየሰራችሁ በራችሁን ማስቀመጥ ትችላላችሁ። ምክንያቱም ወርቅ በጣም እየጨመረ ነው። በጣም አሁን በዚህ አመት ውስጥ በተለይ በጣም ነው የጨመረው ወርቅ እንዲሁ ግዙ አይደለም። በየትም ሀገር ኢትዮጵያ ላይ አሁን ከአንድ ወር በፊት አንድ ግራም የባህሬን ወርቅ 17 18 የኢትዮጵያ ብር ነበረ። ዛሬ ላይ እንግዲህ አንድ ወር ቆይታችሁ የወርቅ ዋጋ ስታዩ ኢትዮጵያ ላይ 23 ወይም 24 ገብቷል ማለት ነው። እንግዲህ አንዲት ከስደት የተመለሳችሁ እህታችንን እንደያያችሁት የተቢ እንደያላችሁ አረብ ሀገር የዛሬ 3 አመት 2500 ሪያል የገዛችሁ ወርቅ ኢትዮጵያ ገብታ 200 ምናምን የኢትዮጵያ ሺህ ብር ሁለት መቶ ምናምን የኢትዮጵያ ልትሸጥ ነው። የዛን ሰዓት አሁን የዛሬ ሶስት ዓመት ሪያል የዓመት የሚሆነው በጣም በውድ ነበር። በአርባ ነበር፣ በአርባ ነው ሲመስለኝ። ብቻው በጣም ርካሽ ነበር። የዛን ሰዓት ሐዋላ ውድ ነው የሚባለው እርካሽ ነው። በአሁኑ እንኳ አሁን ራሱ እንግዲህ ሀዋላ አሁን በጣም የኢትዮጵያ ብር እየጨመረ ነው። አንድ ሪያል ስትልኩ ከአርባ ሺህ ብር በላይ ነው በኢትዮጵያ ገብታችኋል፣ የምላችሁ እና አሁን በአሁኑ ዋጋ ራሱ እጥፍ እጥፍ፣ ሶስት እጥፍ፣ አራት እጥፍ ነው የሚያትርፈው ወርቅ። አገራችሁ ሄዳችሁ መሸጥ መለወጥ ትችላላችሁ። አያ ከስራችሁም ድንገት ይቸግሯችሁ ገንዘብ ራሱ ቢያስፈልጋችሁ፣ ወርቅ ቤት ሄዳችሁ ቶሎ መሸጥ ትችላላችሁ። እንደሌላ ነገር አይደለም፣ ጊዜ የሚፈጅ ነገር አይደለም ወርቅ ማለት ነው። ስለዚህ አረብ ሀገር ያላችሁ የመዲያው ቅመሞች ብጥጣሽ የምትሰበስቡ አሁንማ እንዱ የኦንላይን ነጋዴ በስቷል። በሳኡዲ፣ በዱባይ፣ በኳተር ይህ ፋሽን ልብስ እየለበሱ እየጨፈሩ ይመጣሉ። በቃ ለብሰው እየጨፈሩ ሲያዩሽ ፎኑ፣ ምኑ እንዴት እንደሚያማምር ከዛ የመዲያም ቅባም ሆየ ላይ እየገበኘ በሶስት በ300 በ400 ሪያል ስራ ወጥቶ ወቁጭ በላ። ወርድ የመሆዟ 345 ሪያላት ሰጥታ ለሽኩን እና ለተለያየ አልባሳት ትከፍለልኝ። ከዛ ያንን ልብስ ወፍሬዬት ነው የምታስቀምጠው ወይ ሻንጣ ጠቅልላ ታስቀምጠዋለች፣ ወይንም ደግሞ ዱላብ ውስጥ ይታለጋል። ከዛ አንድ ቀን ሳትለበሰው፣ አንድ ቀን ሳታጌጥበት ያ ልብስ ፋሽኑ ያልቃል። ፋሽኑ ያልቃል፣ ያንን ልብስ ማለት ነው። ከዛ አስበው፣ ብሯማ ከሰረች። ያ ልብስ ፋሽኑ ያልቃል፣ ደግሞ ሌላ ፋሽኑ ይመጣል። ወላሂ ላዚም ነው የምለችው እና ልብስ ብታሽ የምትሰበስቡ ሰዎች በጣም ነው የምትሸወዱት። አረብ ሀገር ላይ ለጊዜው የምትጠቀሙበትን ብቻ የሚያስፈልጋችሁ የሚያስፈልጋችሁን ልብስ፣ ስራ ቦታ ግዴታ የሆኑ ልብሶችን የምትፈልጉትን ብቻ ግዙ። ልብስ እየሰበሰባችሁ የሻንጣ ውስጥ መጠቅጠቅ ምናምን ይሄ ወላሂ <سؤال> ላዚም አይነካም፣ በጭራሽ አይነካም። ምን ይሁን ወደ ኢትዮጵያ ካርጎ ያደረኩት ልብስ አለ ተፈየሉ የዛሬ የዛሬ ስምንት አመት ካርጎ ያደረኩት ልብስ ሶስት ሺህ አራት ሺህ ሪያል ረት ቤላኩት ልብስ ይኸው ፋሽኑ አልቋል። እስካሁን ምስት የሚብለው በልህ የሚብለው ማንም ያየ የለ የዛሬ ሶስት አመት በተፍትሹ እንደዚሁ ወደ አምስት ሽር ያለፈች የላኩት እቃ የላኩት ልብስ ፋሽኑ ነው። አሁን ያ ልብስ ሀገር ስሄድ ያለብሰውም ለምን አሪ አዲስ ፋሽን እየመጣ ነው። ግን ይሁን ከዛ ከዛ ነገር ተምር ያለ ወላሂ ነው የምላቸው። ሳውዲ ላይ አሁን በጭራሽ ልብስ የሚባል አልሰበስም። ግዴታ የሚያስፈልገኝ ነገር ነው የምገዛው። እረፍት ሰው በጣም መቀየራቸው የተወሰኑ ስራ ቦታ የምለብሰው የስራ ቦታ ልብስ ግዴታ ነው፣ ሂጃብ፣ ቢጃማ ምናምን ሱሪዎች፣ ኻላስ ከዛ ውጭ ፋሽን የመጣ ነገር በተለየ ሽፉን ሀበሻ ቀሚስ ምናምን እኔ ጋር የለም ብሬን ነው የማጠራቀመው። ወገን የሚጠቅመኝ ብሬን፣ ብር ካለኝ ለምን ትርቅም ቅም አድርጌ ወርቄን አልገዛበትም? ሁለት ግራም ሶስት ግራም የምን ቡትቶ ነው ቡትቶ፣ ሰብስቤ ሰብስቤ ነገር ሀገሬ በሄድ አይጠቅመኝ። አረብ ሀገር ላይ ዲሞስተኛ ነን ስራለን፣ በወር ስንት ይከፈለናል? ይሄ ነገር ግን ኢትዮጵያ ስትሄዱ የለም። ኢትዮጵያ ስትሄዱ እንኳን ዲሞ ይዝክረና፣ ያጠራቀማችሁት ነው ያወጣችሁ የምትኖር። ስለዚህ ወደፊት ሀገራችሁ ግዳችሁ ዘና ፈታብላችሁ እንድትኖሩ ከፈለጋችሁ አንደኛ አንደኛ ነገር መተው ያለባችሁ ነገር ልብስ አትሰብስቡ፣ ከኦንላይን ልብስ አትሰብስቡ። ሁለተኛ ነገር ደግሞ ወርቅ ግዙ። አለቅ ይሄንን ነው የምላችሁ።